ሰላም ጤና ስትልኝ፣ የተከበራችሁ የቻናል ተከታታዮች፣ ስለ ፈላስፋዎች ፍልስፍና ስናነሳ እንግዲህ ስለ ህይወት፣ ስለ አኗኗራቸው እና ስለ አሟሟታቸው በጣም የሚያስገርሙ እንግዳ የሆኑ ታሪኮች አሏቸው። አኗኗራቸው እና በተለይ እንዴት እንደሞቱ ታሪካቸውን ስናይ ከፍልስፍናቸው ጋር አንድ ላይ የሚጣጣም ሆኖ አናገኘውም። በተለይ አንዳንዶቹ ለምሳሌ ፍስፍናቸው በጣም ሲሪየስ አነጋጋሪ፣ ለመረዳት አስቸጋሪ፣ ብዙ ነገር የሚወጣው ሆኖ ሳለ አናኗራቸው፣ አሟሟታቸው ደግሞ ትንሽ ወጣ ያለ ቀልድ የሚመስል ሆኖ እናገኘዋለን። እንግዲህ ከነዚህ አስገራሚ ፍልስፍናቸውና አሟሟታቸው አንድ ላይ ከማይሄድ ፈላስፋዎች መካከል ነው ዛሬ እየላቸው የመጣሁት በጽሞና ከተከታተላችሁ እንግዲህ ከፍልስፍናውም ከህይወት ተሞክሮም የምንናናያቸው ነገሮች ምንዝናናባቸው ተሞክሮዎች ይኖራሉ። የዚህ ፈላስፋ ስም ኢምፒደከልስ ይባላል። የኢምፒደከልስ የፍልስፍና ህይወቱ በአብዛኛው ከፓይታጎረስ ጋር ይመሳሰላል። በአንድ በኩል ኢምፒደከልስ እንደ ፓይታጎረስ የነብይ ገጽታ ያለው ፈላስፋ ነው። በሌላ በኩል እንደ ፓይታጎረስ ምርጥ የሚባል አይነት ፈላስፋ ነው። በስፋት የሚያታመነው ኢምፒደከልስ የተወለደው 490 ዓመት በሲሲሊ ግዛት በምትገኝ አካርገስ ተብላ በምትጠራ ከተማ ነው። ሲሲሊ በአሁኑ የጣሊያን ከተማ ብትሆንም አብዛኛው በታሪክ ያሳለፈችው ግን በተለይ በጥንቱ ዘመን ደቡባዊ የግሪክ ግዛት ተደርጋ ነው የምትታየው እና ኢምፒደከልስም እንደዚሁ በዚች የኢጣሊያ ወይ የሲሲሊ የግሪክ ግዛት የኖረ ፈላስፋ ነው ማለት ይቻላል። ኢምፒደከልስ በደቡብ ጣሊያን ቱሪንን በዛ ወቅት እንግዲህ በግሪክ ታዋቂ የሆኑ አካባቢዎች የጣሊያን ግዛቶችን ተዘዋውረ ጎብኝቷል ነው የሚባለው እና በዚህ ሂደት እንግዲህን ታላላቅ ግሪክ ምሁራን ዛሬ በጣም የሚታወቁት ለምሳሌ ሄሮደተስ የሚባለው የሶፊስ ፈላስፋ ፕራቶጎራስ የሚባለው ጋር እንግዲህ የቅርብ ትውውቅ እንዳላቸው ነው የሚናገረው። ከዚህ ውጭ ደግሞ በደቡባዊ ጣልያን የፓይታጎረሳውያን ፍልስፍና ወይም ደግሞ ማህበረሰቡ በዛው አካባቢ ተስፋፍቶ የነበረ ስለነበረ ቀደም ሲል ፓይታጎረስ ላይ እንዳየነው ነው ጣሊያን አካባቢ ነው የተስፋፋው ይሄ ፍልስፍና። ኢምፒደከልስም እንግዲህ ከዚሁ የፓይታጎርስ ተማሪዎች ጋር ሳይተዋወቅ እንዳልቀረ ነው የሚገመተው። እንደ ሄራክሌትስ እና ፓርያመንደስ ሁሉ ኢምፒደከልስም የተወለደው ከባለጸጋ ቤተሰብ ነበረ። ቤተሰቦቹ በደቡብ ጣሊያን ግዛቶች ላይ እንግዲህ ከፍተኛ የፖለቲካ ተጽዕኖ የነበራቸው ሀብታም ፖለቲካም፣ በተለይ ፊዳ ስርዓት ውስጥ እንደዚህ የተለመደ ሀብታሞች እጃቸውን ያስገባሉ በተጽዕኖ እንደዚህ አይነት ቤተሰብ የነበረው ነው እና የቤተሰቦቹ አመል እንግዲህ ያለቀቁ ኢምፒደከልስ በወቅቱ የነበረ ፖለቲካ ውስጥ እንግዲህ እጁን ሳያስገባ አልቀረም። ኢምፒደከልስ የዲሞክራሲ ደጋፊ ስለነበረ ከወቅቱ ከነበሩት ገዎች ጋር እንግዲህ ተቃርነ ውስጥ ይገባል። ይህን ተከትሎ የባለሥልጣናት ስብሰባዎች በማወቅ በፖለቲካ በመመጥበጥ ክስ መዋከብ የጀመረው ኢምፒደከልስ ክሱን አልቀበልም በሚል ግጭቱን አቀረሩ የሚባለው በዚህም ጫናው ስለ ሲበዛበት ትውልዱን በመቅለቀቅ ወደ ፖሊፐነስ የሚባል ከተማ ተሰዶ ነበረ። ኢምፔቴክልስ እንደ ፓይታጎረስ የነብይ ገጽታ ያለው ነው። ልዩነቱ እንግዲህ ከረር አድርጎ ኢምፔቴክልስ አምላክ ነኝ ይላል። ፓይታጎረስ ቀደም ሲል እንዳየነው የአምላክ ልጅ ነኝ፣ የአፖሎ ልጅ ነኝ፣ በግማሽ ሰው ነው በግማሽ የአምላክ ባህሪ ያለው አድርጎ ነበር የሚያስበው ራሱን። ኢምፔቴክልስ ግን ሙሉ በሙሉ አምላክ ነኝ በሚል ነው የሚያምነው እንደውም የተጣለው አምላክ ነኝ። በአንድ ወቅት በተለያየ ነፍሱ ስለቆሸሸች ወደ ምድር የተጣለ አምላክ እንደነበር እንደሆነ ነው የሚያምነው። ታሪኩ የሚያሳየው ይህንን ነው። እንግዲህ ከፓይታጎረሳውያን ጋር የሚያቀራረበው ደግሞ ፍልስፍናው ነው። በተለይ ከነፍስ ጋር የተገናኘ ፍልስፍና አለ። በኢምፒደከልስ መሰረት እንግዲህ አሁን የሰው ልጅ ስቃይ ውስጥ የገባበት ምክንያት በተለያየ ምክንያት ነፍሱ ስለቆሸሸች ነው። ነፍሱ በመነጻች ቁጥር የተሻለ ህይወት የተሻለ ዘው ወደ ፐርፌክሽን ይሄድና መጨረሻ ላይ አምላክ ይሆናል ብሎ ነው የሚያስበው። ከዚህ የተነሳ ሊሆን ይችላል እንግዲህ አምላክ ነኝ የሚለው ማለት ነው። ከዚህ ጋር ከፓይታጎረሳያን በተስፋፋበት አካባቢ የመኖሩን ያህል እንዲህ አይነት አመለካከት ቢኖሩ ብዙ የሚያስቀርም አይደለም ይላሉ ምሁራኑ። የኤምፒደከልስ የፍልስፍና ህይወት እንግዲህ እንደ ፓይታጎረስ በነብይም ገድሎች የተሞላ ነው። እውነት ይሁን ውሸት ባይታወቅም በተለምዶ የሚነገረው አስቀዳሚ የፍልስፍና ህይወት እንዳለው ነው የሚነገርለት። ራስን እንደ አምላክ ቢቆጥርም በአብዛኛው ሰው የሚታየው ትንሽ መለስተኛ ነብይ አድርገው ነው የሚያዩት። በዚህ የነቢይ ገጽታ እንግዲህ የአካባቢዎች ነዋሪዎች ለመጠጥ የሚጠቀሙበትን ኩሬ ውሃ በሽታ ያስተላልፍ ስለነበረ ያንን አስቆሞልናል። በተለይ የውሃ ወለድ በሽታዎች ነዋሪውን ሲያሰቃዩ ስለነበረ በድንገት እንግዲህም በሽታው መስፋፋቱን ትቶ ቀጥ ይላል። ብዙ ሰው ጤናማ ይሆናል። በዚህ የተነሳ እንግዲህ ተአምር ተሰራ ተብሎ ኢምፒደከልስ ተአምር ሰራለን በሚል በስፋት ታዋቂ መሆን ችሎ ነበረ። በተጨባጭ ሲታወቅ እንግዲህ ፒሊኬት ሲያደርገው የወንዙን አቅጣጫ ቀይሮ ቆሻሻውን ውሃ በማስወገድ በአዲስ እንዲጠካ ማድረግ ነበረ። ነዋሪው ግን ያው ከወረርሽ በሽታ አዳንን ፈወሰን በሚል እንደ ነብይ ያደርጉት ነበረ። ከፍልስፍና ህይወት ሌላን ግን እናስገራሚ ጉዳይ ኢምፒደከልስ ልታይ ልታይ የሚል የአጀባ ሰው መሆኑ ነው። ፖፑሊስት አይነት የምንለው ፖፑሊስት ፈላስፋ ነው። አለባበሱ የተለየና የሰዎች ትኩረት እንዲስብ አድርጎ ነበር የሚለብሰው ነው የሚባለው። በመንገድ ላይ ሲሄድ እንግዲህ በሰዎች ታጅቦ ነው። ራሱ ስለ ራሱ እንደተናገረው ኢምፒደከልስ ሐምራዊ መጎናጸፊያ ያደርጋል። ገጥሞቹ ላይ እንደዚህ ብሎ ስለጻፈ ሐምራዊ መጎናጸፊያ ያደርጋለሁ። ወርቃማ ዘውድ ይደፋል። የአበባ ጉንጉን ያደርጋል። ሲሄድ የሚያጅቡ ሰዎች አስከትሎ ነው ሁልጊዜ እሱን ማዳመብ የሚወዱት ወጣቶች ዘንድ ተከቦ መታየትን ይወዳል ይላል። እነዚህን ግጥሞቹ ላይ የእለቱ ሎን ሲጠቃቀስ እንግዲህ እንደ ልብ ወለድ እንደ ጀብዱ ትረክ አድርጎ ነው የሚጠቃቀሳቸው። እና እነዚህን ምሁራኖቹ ከዛ ላይ ነው ያገኘነው ነው የሚሉት። ኢምፒደከልስ ህይወቱ ብቻ ሳይሆን እንግዲህ አሟሟቱ ማስከራሚ የነብይ ገጽታ ያለው ነው። አንድ ቀን ኢምፒደከልስ አምላክ መሆኑን ለማሳየት ይፈልጋል ብዙዎች እና ኢትና ከሚባል ተራራ ላይ ወደ ታች ይወረወራል ይላል። አላማው እንግዲህ በአካባቢው ሰዎች ዘንድ ኢምፒደከልስ አምላክ ስለሆነ አይመቱም የሚለው ነው አሉባልታ ለማረጋገጥ ነው። በዚህም ኢትና የሚባለው ተራራ ላይ ይወርዳል ገደን ነው ይላሉ። ኢትና የሚባለው የአስትሮይድ የቆፈረው ኩሬ አይነት ሰፊ ኩሬ ግን ገደል፣ ከዛ ላይ ነው ራሱን የፈጠፈጠው ነው የሚባለው። ግንን አምላክ መሆኑን ሰዎች ሰብስቦ እዩኝ እዩኝ በማለት አምላክ ነኝ፣ ከዚህ ላይ ብወድቅ አልሞትም በሚል ነበር ሙከራውን ያደረገው። ከተራራ ላይ ቁልቁል የተወረወረው ግን አምላክ ባለመሆኑ መጨረሻ ተፈጥፍጦ ይወጣል። ለፍቼ ነው እንግዲህ ቃል እንደሚመስለው አሟሟቱ ያልናችሁ ያልኳችሁ ማለት ነው። እንግዲህ ኢምፔዲክልስ ከአናግዛጎረስ ጋር ወይም ደግሞ በፍልስፍናም በዘመንም ተመሳሳይ ተቀራራቢ እንደነበሩ ነው እንትን የሚባለው የሚታመነው። ያው በፍልስፍና ሁለቱም የብዙሀን ፍልስፍና አራማጅ ናቸው። ኢምፔዲክልስም እንደ አናግዛጎረስ የፓርሚንደስን አንድ አለም በመበታተል ነው የሚታወቀው። እንግዲህ ለዚህ የተጠቀሙ የፍልስፍና አንኳር አንኳር ሀሳቦችን ቀጥለን እንመለከታለን ማለት ነው። እንግዲህ አሟሟቱ ጅል የሚመስለው ኢምፒደከልስ የፍልስፍና ስራው ግን በብዙ መልኩ አነጋጋሪ ነው። የፍልስፍና ስራው በይዘቱ ፊዚክስ እና ሃይማኖት የቀላቀለ ነው። አቀራረቡ ግጥም ነው። ኢምፒደከልስ ግጥም በጣም ነው የሚወደው። በዚህም እንደዚህ ዜኖፋኖስ፣ ፐርሜንዴስ ጋር ያየ ናቸው። በግጥም ፍልስፍና ማቅረብ አራቆና አርቆ በማቅረብ በኩል የተሳካለት ፈላስፋ ነው። ግጥሙ እንግዲህ በከፊል የነቢይ አመለካከቱን በከፊል ደግሞ የፊዚክስ ሀሳቦች ርቅና ውስብስብ በሆነ መንገድ ነው ያቀረበው። ኤምፒደከልስ ጥሩ የሆኑ ሀሳቦች ቢኖሩ ፍልስፍናው ግን ትንሽ የገደበው ይመስላል። ምክንያቱም በግጥም ለማቅረብ ሲሞክር ትንሽ የተገደበ ይመስላል። ያም ሆኖ እንግዲህ ምሁራን እየበታተኑም እየሰካኩም ከዚህ ከግጥም ስራ ላይ ፍልስፍናዎችን ለማውጣት ጥረት አድርገዋል። በዚህም በዛሬ የምናየው የሃይማኖታዊ ፍልስፍናውን አይደለም፣ ረጅም ሃይማኖታዊ ፍልስፍናው በጣም የተንዛዛ ረጅም ስለሆነ እሱን አናይም። በዛሬው ዕለት የምናየው ከፊዚክስ አንጻር ያቀረባቸውን ነው። በዚህ መሰረት አራት መሰረታዊ ቁሶች እና ሁለት የተፈጥሮ ኃይሎችን እንዳሉ ይነግረናል። ወደዚሁ እናልፋለን። እንግዲህ አራት ቁሶች፣ በስፋት የሚነገርለት አለም የተፈጠረችው ከአራት መሰረታዊ ቁሶች ነው። እነሱም እሳት፣ አየር፣ ውሃና አፈር ናቸው። እዚህ ላይ እንግዲህ ኢምፒደከልስ አናክሳጎራስ ብዙ ያደረጋቸውን ነገሮች ነው ወደ አራት ሰብሰብ አድርጎ አለም ብዙ ናት፣ ግን አራት ናት በሚል ማለት ነው። እነዚህ አራት ቁሶች በፊዚክስ ሳይንስ ሲታዩ እንግዲህ ቁስ አካል ናቸው። ያው እሳት፣ አየር፣ አፈር፣ ውሃ የመሳሰል እነዚህ ቁስ አካል ናቸው። ኢምፒደከልስ ያቀረባቸው ግን በሃይማኖት ስሜት ነው ያው ግጥሙ፣ ሰውየውም ጸሐፊውም የነብይ አይነት አመለካከት ስላለው ማለት ነው። ለምሳሌ እሳትን በዚህ ውስጥ ነው የመሰለው የዚዮስ የመብረቅ አምላክ በግሪኮች እንደዚያ የሰማይ አምላክ ሆኖ ግን መብረቅ የሚያመነጭ ነው። ምክንያቱም እንግዲህ ለዚህ ይሆናል። አየር ሄራ በምትባለው ማለት አምላክ ተወክላል ይወከላል። ሄራ ህይወት ወይንም ነፍስ የምትሰጥ አምላክ እንደሆነ ስለሚታመን ነው። ቀሪዎቹ ውሃና አፈር ተመሳሳይ ሀሳብ የሚያዙ አምላክ ነው የተቀረቡት። ውሃ የተወከለው ነስቲስ በሚባል የጥልቁ አምላክ ነው ከምድር በታች ያለው ማለት ነው። የጥልቁ አምላክ ሲባል እንግዲህ የውቅያኖስ የሆነ አፈር፣ ኤዲዮንስ በሌላ ስያሜ ሄደስ የሚባለው ይሄም ከጥልቁ አምላክ ጋር የተያያዘ ነው፣ ግን ይሄ የአፈር የጉድጓድ አይነት ነው። ያኛው የጥልቁ ሲባል የውቅያኖስ ነው፣ ይሄኛው ደግሞ ሄደስ የሚባለው ደግሞ የአፈር ከታች እዛ፣ ግዛቶች አሉ ብለው ነው የሚያምኑት፣ እና የእሷ ግዛት አምላክ ነው የሚባለው ዞሮ ዞሮ እኛ የምንወስድለት ግን ራሽናል እይታ ምን ውስድለት፣ ዓለም የተፈጠረችው ከእሳት ከአየር ከውሃና አፈር ነው በሚል አሳብ ፕሮፖዝ እንዳረገ መውሰድ እንችላለን። ኤምፒደከልስ እነዚህን አራት ነገሮች እንግዲህ በአማልክት አቅርቦ ነው የሚያያቸው። ለምንድን ነው ሁሉም ነገር ከነዚህ ነው የሚገኘው? አማልክት የሁሉ ነገር ፈጣሪ የመሆናቸውን ያህል እነዚህም ነገሮች የሁሉ ነገር ፈጣሪ ናቸው። ሁሉም ነገር ከዚህ ነው የሚገኘው። ማንኛውም ነገር ከነዚህ ጋር አቶ አይወጣም፣ ምንም በል ምን ማለት ነው ብሎ ነው የሚያምነው። ሌላ እንግዲህ እንደ አምላክ ፈጣር የላቸው ከሆነ ጊዜ ጀምሮ የነበሩ ናቸው የሚል እምነት አለው። አይፈጠሩም፣ በጊዜና ቦታ የማይወስኑ ናቸው፣ አይጠፉም ማለት ነው። ባህር ይቀላቀላሉ፣ ሲቀላቀሉ የሆነ ነገር ይፈጠራል። ይበታተናሉ፣ ሲበታተኑ ያ የተፈጠር ልክ አናግዛጎረስ እስከ እንዳየ ነው፣ በመዋሃድና በመነጣጠል ነው ነገሮች የሚፈጥረው። ወደፊት ቀስ በቀስ የምናየው ይሆናል። ስለዚህ እነዚህ ብዙ ነገሮች የሚፈጠሩት እነዚህ አራቱ ሲገጣጠሙ፣ አራቱ ሁለቱ ወይ ሶስቱ ሊሆኑ ይችላሉ፣ ብቻ ከአንድ በላይ የሆነው ሲገጣጠሙ የሆነ ነገር ይፈጠራል። ሲነጣጠሉ የሆነ ነገር የተፈጠረው ነገር ይጠፋል ነው በሃይማኖት ስሜት ቢያቀርባቸውም ከቁሳቀላዊ ፍልስፍና አንጻር ያላቸው ፋይዳ ግን ከፍተኛ ነው። ስለዚህ ለዚህ ነው የፊዚክስ እይታ ነው ብንለው በስሜት በሲያሜ ደረጃ አራቱን ቁሶች የተሰጣቸው የጋራ መገለጫ ስር ስር የዘር የሁሉም ነገር መነሻ ከሚለው ተቀራራቢ ነው። የሁሉም ነገር ባህር የሚይዙ ናቸው። እሳት፣ አየር፣ አፈር፣ ውሃ ማለት ሙቃት፣ ቅዝቃዜ፣ እርጥበት፣ ደረቅ አራቱ መሰረታዊ ባህርያት የሚወክሉ ሆኗል። በጣም ወሳኝ ነገር ነው። እሳት ሙቃት ነው። አየር ቀዝቃዛ ነው። ውሃ እርጥበት ነው። አፈር ደረቅ ነው። እነዚህ መሰረታዊ እንግዲህ በግሪክ የፊዚክስ ፍልስፍና ውስጥ እነዚህ አራቱ መሰረታዊ የማንኛውም ነገር ባህሪ ተደርገው የሚወሰዱ ናቸው። እነዚህ ነገሮች ኢምፔዲክልስ እነዚህ ባህሪ ያላቸው ስለሆነ የነገሮች የሁሉም ነገር ባህሪ ከነዚህ አራቱ መሰረታዊ ቁሶች ባህሪ ውጭ አይሆንም ነው የሚለን። ስለዚህ እነዚህ ነገሮች ሲዋሃዱ እና ሲነጣጠሉ ነው ነገሮች የሚፈጠሩትና የሚጠፉት ብሎናል። ይህንን ሂደት ስናይ የምናገኘ ሁለት ኃይሎች እናገኛለን። ፍቅርና ጥላቻ በሚል ገልጿቸዋል። በሳይኮሎጂም በቴዎሎጂ አገላለጽ ነው የገለጻቸው። ኢምፒደከልስ አራት ሁሉም መሰረታዊ ነገሮች ካስቀመጠ በኋላ እነዚህ አራት መሰረታዊ ነገሮች የሚዋሃዱበትና የሚነጣጠሉበትን የተፈጥሮ ኃይልም ይነግረናል። እነዚህ ኃይሎች ፍቅርና ጥላቻ ናቸው። ኢምፒደከልስ እነዚህን ሁለት ኃይሎች የገለጻቸው ያው በስነ ልቦና በቴዎሎጂም በሳይኮሎጂም ነው። ለምሳሌ ፍቅር መዋሃድ ሲሆን አንድ ላይ መሆንን መጣበቀን መዋሃድን የሚገልጽ ነው። ጥላቻ ደግሞ ማጣላትን ሲሆን መነጣጠልን፣ መለያየትን፣ መራረቅን ወዘተ የሚወክል ነው። ከአፈጣጠር አንጻር ካየ ነው እንግዲህ ቀረብ ያለ ስሜት ያለው ነው ማለት ነው። ፍቅር መፈጠር እንደሚያመለክተው ባጭሩ፣ ጥላቻ ደግሞ መጥፋት፣ የተፈጠረ ነገር ይጠፋል ማለት ነው። ኢምፔደክልስ መሆንና ለመሆን የለም የሚለውን የፓራማንዴስ ሀሳብ ይጋራል። ስለ ኢምፔደክልስ ከአራቱ መሰረታዊ ቁሶች ውጭ የሚሆንም የሚሆንም ነገር የለም። ምክንያቱም መዋሃድ እንጂ መጨመር አይቻልም። ሆነ የሚባለው ሲዋሃድ ነው። ከአራቱ ነገሮች ውጭ የሚሆንም የሚሆንም ነገር የለም፣ መነጣጠል እንጂ መቀነስ የለም። ከአራቱ መሰረታዊ ነገሮች ውጭ የሚሆንም ነገር የምንቀንሰውም የምንጨምረው ነገር የለም። ስለዚህ መኖርና መንት ሳይሆን መዋሃድና መነጣጠል ነው ማለት ነው። ከዚህ አንጻር በፍቅር ይጣበቃሉ የሆኑ ነገሮች ለምሳሌ ሰው፣ ስርዓት ኮምፖዝድ ሆነው በፍቅር ኃይል ስጋው ደግሞ የመሳሰሉ ሴሎቹ ስለተጣበቁ ነው። በጥላቻ ኃይል ሲፈርስ ደግሞ እንደዚሁ ይሞታል ማለት ነው በሚል ነው ያስቀምጠው ስለዚህ መኖርና ለመኖር የለም በሚለው እንትን ይላል። ስለዚህ መኖር በፍቅር የሚፈጠር ውህደት ነው፣ መጥፋት በጥላቻ የሚፈጠር መነጣጠል ነው። ስለዚህ ሁለቱ ኃይሎች ማለት ፍቅርና ጥላቻ የመፈጠርና የመጥፋት ሂደት የሚወስኑ የተፈጥሮ ህጎች አድርጎ ነው ያቀረበው። በዚህ መልኩ መዋሃድና መነጣጠል በሚል ያቀረባቸው ያፈጣጠርና የመጥፋት አይነቶች አሉ የኢምፒደከልስ ፍልስፍና በይበልጥ ለመረዳት ያመቹ የሚሆነው ይሄ ነው። ኢምፒደከልስ ስለ መዋሃድና ስለ መነጠር ያቀረበው ሀሳብ፣ የፍቅር ሚና አራቱ መሰረታዊ ነገሮች መዋሃድና መገጣጠም ነው። ስለዚህ የፍቅር ሚና መፍጠር ነው። ፍቅር ፈጣሪ ነው፣ ጥላቻ ደግሞ አጥፊ ነው ብሎ ነው የሚያስበው። የጥላቻ ሚና የምንጣጠል፣ ማፍረስ፣ ማጥፋት ነው። እዚህም ጋር ከመፈጠር ጋር እዚህም ጋር መፈጠር ይጠፋል ማለት ነው ጥላቻ ላይ የኢምፒደከልስ የለውጥ ሂደት እነዚህ ኃይሎች ላይ የሚመሰረት የመዋሃድና የመነጣጠል ሂደት ነው። በአራቱ መሰረታዊ ነገሮች መካከል ፍቅር እየበዛ ሲሄድ ጥላቻ ይቀንስና የሆነ ነገር ተፈጠረ ይባላል። ለምሳሌ ልጅ ጭንሱ ኮምፖዝ የሚሆነው የፍቅር ገዢ ሲሆን ነው፣ እዛ ፕሮሰስ ላይ፣ እዛ ሂደት ላይ። በዚህ ሂደት አዳዲስ ነገሮች ከአራቱ ነገሮች ይፈጠራሉ። ይሄ የመዋሃድ ሂደት። በተቃራኒው የፍቅር ኃይል እየቀነሰ ሲሄድ የጥላቻ ተጽዕኖ ደግሞ ገዢ እየሆነ ይሄዳል። ይሄ የተፈጠረ ነገር ይጠፋል ወይም ወደ ሌላ ነገር ይቀየራል። ይሄ የመነጣጠል ሂደት አድርጎ ነው ያቀረበው። ይህ መንታ መዋሃድና መነጠል የለውጥ ሂደት የማያቋርጥ ብቻ ሳይሆን ተደጋጋሚ ዘላለማዊ ነው ማለት ነው። እንግዲህ የአፈጣጠር ድግግሞሹ ቢያንስ ሁለት ገጽታ እንዲይዝ ይችላል። አንደኛው ገጽታ የነጠላ ገጽታ ነው። በነጠላ የድግግሞች አፈጣጠር ከፍቅር አንጻር ብቻ የሚታይ ነው። ለምሳሌ ብቻውን ፍቅር ሲቀንስና ሲጨምር ማለት ነው። ሲጨምር የሆነ ነገር ይፈጠራል። እየቀነሰ ሲሄድ ደግሞ ያ ነገር ይፈጠራል። ሁለተኛው ላይ ያፈጣጠር ድግግሞቹ መንታ ገጽታ ያሉ ሲሆን ፍቅርና ጥላቻ እየተፈራረቁ አንዱ ገዢ አንዱ ተገዢ ሲሆን ማለት ነው በዚህ መልኩ አለም እንዴት እንደሚፈጠር ነገሮች እንዴት እንደሚፈጠሩ ሲተነተን በፍቅር ሲዋሃድ የሆነ ነገር ይፈጠራል በጥላቻ ሲነጣጠል ደግሞ የተፈጠረው ነገር ይተፋል ይለናል ኤምፒደከልስ ይህንን ተጠቅሞ እንግዲህ የሳይኮሎጂ የቲዮሎጂ ከነፍስ መንጻት ጋር ተያይዞ የሚተነትናቸው ትንታኔዎች አሉ። ለዛሬ ያዘጋጀሁላችሁ ይህን ይመስላል። ቀሪዎችን ደግሞ በሌላ ጊዜ እመለስበታለሁ። መልካም ምሽት ወይም ደግሞ መልካም ቀን